ዛሬ ግብዣ አለኝ። ከካሌብ ጋር አብረን እንሄዳለን። ትሄጃለሽ ከኛ ጋር አላት አባባ። አረ ችግር የለውም አባዬ፣ አብሬያችሁ እሄዳለሁ። በጣም ደስተኛ ነኝ። እንደውም በጣም አመሰግናለሁ አለች። ከዛም ካሌብም በደስታ ተስማማ። በስተ መጨረሻም ይዛቸው ሲሄድ ዳኒ ና ቲና በጣም ተቃጠሉ፣ በጣም ተናደዱ። ከዛም በቃ ቤቱን ማን ነው የሚጠብቀው እያለ ዳኒ ሲያወራ፣ ቤቱ እንደሆነ ተነቅሎ አይሄድም። እኛ እስከምንመለስ ድረስ እናንተ እዚህ ውጭ ብሉ ሲልም ምንድን ነው እኛ እንጋበዝም እንዴ? ብሎ ዳኒ ጥያቄውን ክርር አድርጎ ሲጠይቀው አባባ ደግሞ በፕሮግራም ነዋ ዛሬ መጋበዝ ያለብኝ ትሁቴንና ልጄ ካሌብን ነው። ሌላ ጊዜ ደግሞ በፕሮግራም ትጋበዛላችሁ፣ እስከዛ እናንተ ቤት ቆዩ ብሎ ፈታ። ጀስት ዘና ሊሉ ሄዱ። በዛው ሄዱበት ተሞሽረው መጡ ማለት ነው። በጣም ደስ ይላል፣ ይመቻቸው እና አንዳንዴ ያላሰባችሁት ነገር በህይወታችሁ ላይ እንደሚፈጠር አይነት ነው። ትሁትን ከዚህ በፊት ሁላችን ቪዲዮ እንደተመለከትነው ካሌብ የቲና ንግግር እየሰማ ከቤት እስከ ማስወጣት ደረጃ ደርሶ ነበር። ነገር ግን ቲና አስመሳይ ውሸታ መሆኗን እንዲሁም ከዳኒ ጋር መማገጧን ሲደርስበት ትሁት ትክክለኛ መሆኑን እውነታውን አወቀ ማለት ነው። እናም አንዳንድ ጊዜ ነገሮችን አጣርተን ስንደርስ ምን ያህል ደስተኛ እንደምንሆን ከካሌብ ትረዳላችሁ ብዬ አስባለሁ። ስለዚህ አንዳንዴ ነገሮችን ሳናጣራ እዛ ሰው ላይ መፍረድም የለብንም ለፍርድም መቸኮል የለብንም ማለት ነው። እናም በጣም ተመችቶኛል ደስ ብሎኛል። ውድና የተከበራችሁ እንደተለመደ አስቴታችሁን በኮሜንት አስቀምጡ። ትሁት ድራማ በጣም ምርጥና ልብ አንጠልጣይ ነው። ሲቀጥልም አባባ አልተቻሉም። የምሬን ነው የምላችሁ። የእውነት አባባ ለካሌብ ምን አይነት ሴት እንደምትገባ ጠንቅቀው ያውቃሉ። መቶ ፐርሰንት ከካሌብ ይልቅ አባባ ብዙ ነገር እየፈጠሩ ያስተካክላሉ። ምክንያቱም ቲና እኔ በታመንኩበት ሰዓት ቁም ስቅል የሚያሳየችኝ ቁምስቃይ ቁም ስቃይ እና የቱን ነገር የቱን ልተው ታሪኩ ብዙ ነው እያለ ለኤደንም ሆነ ለካሌብም ማስረዳት አይፈልግም። ካሌብ በነገራችን ላይ ቤት አይቀመጥም አይኖርም፣ ብዙን ጊዜ ለስራ ፊልድ ስለሚወጣ ይህንን አጋጣሚ ተጠቅማ ከዳኒ ጋር ያው ዳኒ ታፈቅሯለች ቲና። ነገር ግን ከካሌብ ጋር ብዙም አትዋደድም። ካሌብ ይወዳታል፣ ነገር ግን እሱ አትወደውም እና ፍቅር ተቃራኒ ነው። በነገራችን ላይ መስዋዕት የምትከፍለው ለዳኒ ስትል ነው ቲና። ካሌብ ደግሞ ቲናን ስለሚወዳት ሰው በቃ ማንም ሰው ሲያወራ ማንንም አያምንም፣ በራሱ አይን ስላየ ነው። አሁንም ያመነው በራሱ አይን ስላየ የኔ ፍቅር የኔ ባል ስትለኝ አምናት ነበረ፣ ግን አሁን በቃ ስትባልግ ስትጨማለቅ ስትንዘላዘል በአይኔ አይቼ እንዴት እንደጠለዋት ገደዳ እንደውም ገደላት ግደላት ላይ ይለኛል። በቃ ግደላት ግደላት ግደላት ላይ ይለኛል መጥፎ ስሜት እየተሰማኝ ያለው አባዬ እያለም ለአባቱ ይናገራል ማለት ነው። ምክንያቱም ማየት ማመን ነው። ስላየ አመነ። በቃ ባለጌ እንደሆነች፣ እንደምትንዘላዘል፣ እንደምትማግጥ ለሱ ለትዳርም ሆነ የማትሆን ሴት እንደሆነች አባባ ከደረሰበት ቆይቷል። ካሌብም ደግሞ ሲፈትናቸው ትሁት ያለችው ነገርና አባባሉት ነገር እውነት ሆኖ ተገኘ ማለት ነው። በዛም ምክንያት በጣም ጠላት። አሁን ላይ ይጸየፋታል። ሰው ሲጠላሽ አታቂም እንዲህ ለምንድን ነው ቤቱ ለቀሽማት ውጪ ሲላትም እኔ አንተን መቼም አልፈታህም ስትለው፣ ወደድሽም ጠላሽም ፍቅረኛ ወይ ደግሞ ሚስቴን ሳመጣ ከዚህ ቤት ራስሽ ራስሽ በሽቀሽ ትወጫለሽ፣ ምን አከራክረኝ አሁን ለማንኛውም ቤት ፈልጊ ብሎ አስጠነቀቃት ማለት ነው። ሲቀጥልም ዳኒንም ቆይ አንተ ምንድን ነው? የአባቴ ቤት እኮ ነው ያለሁት። ጭራሽ እግርህን አውርድ ስላትሰማም፣ እንዴ ጭራሽ ወንበሩ ላይ እግርህን ትሰቅላለህ? እኔ እንኳን የቤቱ ባለቤት እግሬን አልሰቀልኩም እንዳንተ ሲለው፣ ቤቱ እኮ ያባባ ነው። አንተ ምን ቤት ነህ? ልጁ ነህ እንጂ አንተ ልጁ ነህ እንጂ በፍጹም አያገባህም አላለ እንደ ጥገኛ ሁነህ እየኖርክ እኔን ነው አያገባህም የምትለው? የአባቴ እኮ የእኔ ነው። ይህን ማወቅ መቻል አለብክ የአባቴ ማለት የእኔ ነው። ምን አስበክ ነው እንደዚህ አይነት ንግግር የምትናገረው? እያለ ካሌብም ነው ሲያወራው። አይ ነገርኩ እኮ ነግሬሃለው። በቃ ይሄ አባባ ቤት እንጂ አንተ አይደለም። አንተም እንደ እኔ ጥገኛ ናለ ካሌብን ማለት ነው። ከዛም በኋላ እኔማ እኔማ ጥገኛ አይደለውም። የአባቴ የኔ ነው ግን አንተ ምንም በማገባክ ነው ግርን ሰቅለ ወንበር ላይ ያረከው። ለማንኛውም ከዚህ በፊት ብዙ ብዙ ነገሮችን ብዙ በደልን በእኔ ላይ አድርሰሃል። ስለዚህ ግልጽ አድርጌ መናገር አይጠበቅብኝም። ጥንቃቄ አድርግ እያለው ነው ያው እንዲገባው ማለት ነው። ለምን ከዚህ በፊት ብዙ በደልን አድርሰህብኛል ማለት እንደማገብ፣ እንደማገጠንበት፣ እንደዋሻው ብዙ ነገር እንዳደረገው ራሱ ያስብ ያስተውል ብሎ ነው ነካ ያደረገው ማለት ነው። በንግግር ምን አለው ያው እሱን ራስ ታውቀዋለክ፣ እና ከዚህ በፊት በጣም ብዙ ብዙ ነገር ስለበደልክኝ ጥንቃቄ አድርግ፣ አትፈታተነኝ። ያባየ ማለት የኔ ነው። እኔ ካንተ እሻላለሁ። አንተ እኮ ልክ ከሰማይ የሆነ አንድ ነገር ቢጣልልክ ለመውሰድ ነው። እና ሳትሰራ ሳትለፋ የሚመጣ ነገር እኮ የለም። ለንሮ ማሰራው። እኔ እኮ እየሰራሁ ነው፣ እያገኘሁ ነው። እኔ እንዳንተ አይደለሁም። አንተ እኮ ቁጭ ብለክ አበድሩኝ፣ ገንዘብ ስጡኝ ትላለህ በአቋራጭ አግኝተህ ሰው ለመሆን ትፈልጋለህ። የሰው ነገር ደግሞ በአቋራጭ አይገኝም፣ ይሄ የለም የማይሆን ነገር ነው፣ ተስፋ ቁረጥ ሲለውም፣ እኔ መቼም ተስፋ አልቆርጥም፣ አዎ ከመልፋት በአቋራጭማ ማ ዱብ ቢል እኮ ግልግል ነው አላለ። ከዛም ካሌብ ደግሞ ይሄማ ሲያምሬ ይቀራል፣ የማይሆን ነገር ነው። ዝም ብለህ የማይሆን ነገር ከምትቀበጣጥር ምን አለበት እንደኔ አንተም ወተክ ብትሰራ። እኔ ትዳሬን ኑሮዬን ለማስተካከል እጥር አለው። ነገር ግን ቤት ውስጥ እየተፈጠረ ያለው ነገር በጣም በጣም ከባድና አሳዛኝ ነበር እያለ ጨረፍታውን ጨረፍታውን እያወራ ቀስ እያለ ሲያወራ ዳን ጠረጠረ። እንዴ፣ ቆይ፣ ምንድን ነው የተፈጠረውን ነገር በግልጽ መናገር አትችልም? እንደ ምን ዳርዳሩን ትሄዳለህ? ለምንድነው ዳርዳሩን የምትሄደው? ለምድነው ግልጹን የማትናገረው ሲለውን፣ አይ እሱማ አይ እሱንማ የምናገርበት ቀን እኮ እየደረሰ ነው። ለማንኛውም አሁን ላይ ነግር ያለው ጥንቃቄ አድርግ አለው ማለት ነው። ከዛም ዳኒ በጣም ግራ ተጋባ ተደናገጠ። ወይኔም ምንድን ነው? ምናልባት ነቃበን እንዴ? ደረሰብን እንዴ? እውነታውን አውቆ ይሁን ብሎ ከሱ በቃ፣ እሱ እንደዛ ሲያወራ ጥሎት ሄደ። እዛው ጥሎት ቀጥታ ማንን ኤደንን፣ ቀጠራት። ኤደን እውነታው ላይ እንደደረሰች አላወቀም። ኤደን እውነታው ላይ እንደደረሰችበት አላወቀም። ካሌብ እናም ደግሞ አባባም ትሁትም ለኤደን ነግረዋታል። እናም በጣም ደንግጣለች። በጣም በቃ ዳኒ በእኔ ላይ በእኔ ላይ ችታደርገብኝ በእኔ ላይ እያለች ትሁትንም ስጠይቃት ትሁት ደግሞ ኧረ በጣም እኮ ይወድሻል፣ በጣም ያፈቅርሻል። በአቋራጭ ገንዘብ አግኝቼ ከኤደን ጋር እኖራለሁ እያለ ነው። እና ለአንቺ ስል ነው ሁሉ መስዋዕት እየከፈለ ያለው፣ ለአንቺ ስል ነው። አትፍረጅበት እባክሽን፣ በጣም ይወድሻል አልዋሽሽም በጣም ያፈቅርሻል። ለቲና ወዷት አፍቅሯ ሳይሆን ይህን ሁሉ መስዋዕት እየከፈለ ያለው ገንዘብ ፍለጋ ነው። አመንሽም አላመንሽም በእርግጥ ያማል ግን፣ አንቺን በጣም ያፈቅርሻል፣ ይወድሻል። ለአንቺ ስል ነው እየተሰቃየ ያለው። ለአንቺ ስል ነው በአቋራጭ መንገድ ገንዘብ አግኝቼ በቃ ኤደን አግብቼ ብኖር ብሎ እያስበ ያለው ብላ እውነቱን ፍርጥርጥ አድርጋ ተናገረች ማለት ነው ትሁት ለኤደን። ኤደን በጣም ተደናገጠች። ከዛ ዳኒ መቶ ሰላም ሲላትም በቃ ሰላም ታረብ የምትፈልገው ሰላም ብያለው፣ ሌላ ጊዜ እናወራለን ብላ ፊቷን አበላሽታ እኔን ሚስቴ እንዳትለኝ ፍቅረኛ እንዳትለኝ ያለፈ ታሪክ ነው ብላ አመናጭቃው ጥላው ሄደች። ነገር ግን እውነታው ላይ እንደደረሰች ዳኒ አላወቀም። ምን ሆና ነው የሆን የሆንችውን ነገር አትናገሪም የተፈጠረው ነገር ቀጥታ ማስረዳታት አትችም ቢላትም ሌላ ጊዜ እናወራለን እያለች እያመናጨቀችው ጥላት ሄዳለች። በስተ መጨረሻም ዳኒ ከቲና ጋር ተጣላ። በአንቺ ምክንያት ብዙ ነገር ከስር ያለው ለማይሳካ ነገር ተስፋ እየሰጠሽኝ በጣም ታናጀለሽ። አሁን ላይ አንቺን ነው ምቆልፍሽ እያላት ነው። ወዳችኋለሁ። አከብራችኋለሁ። ባይ ባይ